በእውነቱ ትንቢታዊ ፊልም ነው ይሉታል ኮንክላቭን እንደ አውሮፓውያኖች አቆጣጠር በ2025 ዓ ም ዓለም በከፍተኛ ውጥረት ውስጥ ትገኛለች ምክንያቱ ደግሞ በካቶሊክ ቤተ ክርስቲያን ውስጥ ዓለም አቀፋዊ ውዝግብ ያለው ክስተት መታየቱን ያሳያል የሮበርት ሄሪስ ኮንክላቭ ፊልም በኤፕሪል 21 2025 ዓ ም ከአንድ ነጥብ 3 ቢሊዮን በላይ ካቶሊኮች መንፈሳዊ መሪዎችና በዓለም መድረክ ተደማጭነት ያላቸው ርዕሰ ሊቃነ ጳጳስ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት ተለይተዋል። ነገር ግን ከሐዘንና ከቤተ ክህነት ሥነ ሥርዓት ጀርባ ሌላ ዓይነት ውዝግብና ትንቅንቅ ይታያል። ምክንያቱ ደግሞ ርዕሰ ሊቃነ ጳጳሳት ፍራንሲስን ተክቶ ማን ጳጳስ ይሁን የሚለው ነው። ይህ ምርጫ ከ900 ዓመታት በፊት ከነበረ ትንቢት ጋር የተገናኘ የሮምን ውድቀትና በርዕሰ ሊቃነ ጳጳሳት ምርጫ ሽግግር ላይ ያለች ቤተ ክርስቲያንን የመጽሐትን ትንቢትና በሕዝቦችና በሃይማኖት መሪዎች በቴክኖሎጂ እና በፖለቲካ ኃይሎች መካከል ያለ የስልጣን ጦርነት ነው። በቫቲካን ቤተክርስቲያን ከጦር መሳሪያ ውድድር ጋር ያገናኘና እናም የመጨረሻ ዘመን መድረሱን ያሳዩ ታሪኮች ያሉበት ፊልም ነው ኮንክላቭ። ውድ የቻናላችን ተከታታዮች በዛሬው የሰዋሰው ፖድካስት ቲፕ ኮንክላቭ በተሰኘው ፊልም የካቶሊክ ቤተክርስቲያን ሊቃነ ጳጳስ ምርጫ እንዴት እንደሚካሄድ እና በውስጡ ያሉት ሴራዎች ልናስቃኛችሁ ወደድን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኮንክላቭ በኤድዋርድ በርገር ዳይሬክት ተደርጎ በሮበርት ሀሪስ የ2016 ልቦወለድ ላይ ተመስርቶ ፒተር ስትራውሃን የጻፈው ለ2024 የፖለቲካ ትሪለር ፊልም ሲሆን ራልፍ ፋይንስ፣ ስታንሊ ቱቺ፣ ጆን ሊትጎ ሰርጂዮ ካስቴሊቶ እና ኢዛቤላ ሮሲሊኒ በፊልሙ ላይ ተውነውበታል። እንደ አውሮፓውያኑ አቆጣጠር በ2025 የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ በድንገተኛ የልብ ድካም ካረፉ በኋላ የካርዲናሎች ጉባኤ ካለውን ዙሪያ ተጠራርቶ አዲሱን ጳጳስ ለመምረጥ ካርዲናል ቶማስ ሎውረንስ ለቀጣዩ ጳጳስ ለመመረጥ ኮንክላቭን ወይም ዝግ ምርጫን ያዘጋጃል። ኮንክላቭ ወይም ዝግ ምርጫ ማለት በካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሱ በሞት ከተለዩ በኋላ አዲስ ርዕሰ ሊቃነ ጳጳስ ለመምረጥ በዓለም ዙሪያ ያሉ ካርዲናል አባቶች ተሰብስበው ቫቲካን በሚገኘው ቅዱስ ጴጥሮስ ቤተክርስቲያን ውስጥ ካርዲናሎቹ ቤተክርስቲያኗን ዘግተው ያለማንም ጣልቃ ገብነት ራሳቸውን አዲስ ጳጳስ የሚመርጡበት ስርዓት ነው። ለምርጫው በቂ ዝግጅት እያደረጉ ሳለ በመሃል ከካቡል አፍጋኒስታን ሊቀ ጳጳስ ቤኔቴዝ ብቅ ይላሉ። የቀድሞ ጳጳስ በድብቅ ካርዲናል አድርገው እንደሾሟቸውም ለጉባኤው ያስረዳሉ። ሁሉም ካርዲናሎች በሹመታቸው ይደነቃሉ። ቤኔቴስ ጸጋን እንዲናገሩ ሲጠየቁ ለተራቡት በመጸለይና የቫቲካን ቤተሰብ እህቶች ምግብ በማዘጋጀታቸው በማመስገን ጸሎት ያደርጋሉ። ይህ በእንዲህ እንዳለ ለውረንስ ባለፈው ዓመት ጳጳሱ በድብቅ ካርዲናል ብለው በሾሟቸው የካቡሉ ሊቀጳጳስ ቪንሴንት ቤኔቴዝ ባልተጠበቀው የመጨረሻ ደቂቃ መድረስ አስደናቂ መሆኑን ለካርዲናሎቹ ያስረዳሉ። ይህም አንዳንዶቹ የጳጳስነት ሹመት ምኞት እንዳለው አድርገው በተሳሳተ መንገድ ይተረጉሙታል። ለጳጳስነት አራት ዋና ዋና እጩዎች አሉ። ረሰሊቃን ጳጳሱ በልብ ድካም ከሞቱ በኋላ የካርዲናሉ ኮሌጅ በዲኑ በዩናይትድ ኪንግደም ቶማስ ሎረንስ መሪነት ተተኪውን ለመምረት ይሰበሰባል። አራቱ ዋና ዋና እጩዎች የአሜሪካው አልዶ ቤሌኒ የናይጄሪያው ጆሾዋ አዴሚ፣ የካናዳው ጆሴፍ ትሬምብሌ እና የጣሊያኑ ኮፍዴሮ ቴዴስኮ ጠንካራ ተፎካካሪዎች ናቸው። ባሕርያቸውና አቋማቸውም ይህንን ይመስላል። ቤሌኒ እንደ ሟቹ ጳጳስ የውሃ አስተሳሰብ ያለው፣ አዴሚ ማኅበራዊ ወግ አጥባቂና የኢኮኖሚ ለውጥ አራማጅ፣ ትሬምብሌ ተራማጅና ወግ አጥባቂ ሲሆን፣ ቴዴስኮ አክራሪ፣ ከሌሎች ሃይማኖቶች ጋር በሰላም አብሮ በመኖር የሁለተኛውን የቫቲካን ጉባኤ ፖሊሲ መተው የሚፈልግ በተጨማሪም ዘረኛ እና ረዳቶቹን የማያምን ተጠራጣሪ ነው። ከዚህም በላይ ትሬምብሌ እና አዴሚ በቫቲካን ቢሮክራሲ ውስጥ ያላቸውን ቦታ በመጠቀም ጳጳሱን እስከሞቱበት ጊዜ ድረስ ከመጠን በላይ እንዳገለገለ ይገመታል። የቤተ ክርስቲያኗ ቅድመ ሐሳቢ ክንፍ መሪዎች እንደመሆናቸው ናቸው። ቤሊና ሎረንስ በጣም ምክንያታዊ ተተኪዎች ናቸው ብለው ይሞግታሉ። ሁለቱም በተለያዩ ምክንያቶች ሹመቱን እንደማይፈልጉ ይናገራሉ። ምርጫውን ለማድረግ ወይም ዕጩ ለመሆን ከዓለም ተሰብስበው ወደ ቫቲካን የሚመጡ ካርዲናል አባቶች በቤተ ክርስቲያኗ ሥርዓት መሠረት ፍተሻ ተደርጎላቸው ወደ ውስጥ ይገባሉ። ለመዘጋጀት ከፍተኛ የወሬ የጸጥታና የደህንነት ሥራ ይሠራል። ከገቡም በኋላ ሁሉም የሚስጥር መሐላ መማል አለባቸው። ምርጫው እስከሚጠናቀቅ ድረስ ወደ ውጭ መውጣት አይችሉም። ካርዲናሎቹ ከውጭው ዓለም ጋር ምንም ግንኙነት ሳይኖራቸው በቤተ ክርስቲያን ውስጥ ይቆለፍባቸዋል። ምግብ መጠጥና መኝታም ይዘጋጅላቸዋል። ከመጀመሪያው የምርጫ ድምፅ በፊት ሎረንስ ካርዲናሎቹ ልዩነት እንዲኖራቸው የሚያበረታታ ንግግር ያደርጋል። ይህም የቅስቀሳ ንግግር ተደርጎ ይታያል። በተጨማሪም ሎረንስ በኮንክላቭ ወይም ዝግ ምርጫ ውስጥ ከውጭው ዓለም ጋር መገናኘት ባይኖርበትም ቤተ ክርስቲያንን ለመጠበቅ ገለልተኛ ምርመራ እያደረገ ነው። ምርመራ የሚደረግባቸው ተፎካካሪ ጩዎች በቀደመ የአገልግሎት ዘመናቸው የቤተ ክርስቲያኗን ሕግና ደንብ የሚተላለፍ መሆን የለበትም። ተላልፎ የተገኘ ግን ከውድድሩ ይሰናበታል። ሎረንስም ለዚህ ሥራው ይረዳው ዘንድ አንድ ሰላይ አብሮት እንዲሠራ በድብቅ ይመድባል። ሰላዩም የሟቹን ጳጳስ ታማኝ ለሎረንስ ጳጳስ ትሪምብሌ በሞቱበት ቀን እንዳባረሩት ይነግረዋል። ትሪምብሌ ይህንን ይክዳል። እናም ትሪምብሌን የሚከላከል ነገር ግን የተሰረዘ ሪፖርት ጠቅሶ እንደ ምስክርነት ያቀርባል። የድምፅ መስጫ ወረቀቶቹ ስም አልባ ናቸው። እናም ድምፅ መስጫ ካርዱ ላይ በላቲን ቋንቋ እኔ ጠቅላይ ጳጳስ ሆኜ መርጣለሁ የሚሉ ትናንሽ አራት ማዕዘን ለስም የሚጻፍበት ቦታ አላቸው። ካርዲናሎቹ ድምጻቸውን ከሰጡ በኋላ ድምጾቹ ተቆጥረው ጮክ ብለው ይነበባሉ። ከቆጠራ በኋላ የምርጫ ካርዶች በምድጃ ውስጥ ይቃጠላሉ፣ በቤተ መቅደሱ ጣሪያ ላይ ካለው ጭስ ማውጫ ጋር የሚገናኛሉ። እነዚህ ዝነኛ የጭስ ምልክቶች የዓለም ብቸኛ የሆነው ምርጫውን የማውቂያ መንገዶች ናቸው። ጥቁር ጭስ ማለት ገና አዲስ ጳጳስ የለም ወይም አልተመረጠም ማለት ሲሆን ድምፅ መስጠትና እርግጠኛ አርግጠኛ አለመሆንን ቀጥሏል ማለት ነው። ነጭ ጭስ ካለ ግን ጳጳስ መመረጡ ስለሚያሳይ በቅዱስ ጴጥሮስ አደባባይና በዓለም ዙሪያ ያሉ ካቶሊኮች አዲስ ጳጳስ በመመረጡ ደስታቸውን ያከብራሉ። ከመጀመሪያው ድምፅ በኋላ ማንም እጩ ለምርጫው አስፈላጊ ወደ ሆነው ለሶስተኛ ድምጽ የሚጠጋ የለም። ሆኖም አደየሚን ትንሽ የበላይነት አለው። አምስት ካርዲናሎች ለሎሮንስ ድምጽ ይሰጣሉ። ይህም ቤሊኒን ያናድደዋል። አንድ ወግ አጥባቂ የሊበራል እጩ በሌለበት ሁኔታ ሊበራሎች በአዴሚ ዙሪያ ይሰበሰባሉ። ከኮንክላቭ የምግብ አቅርቦት ከሚያስተናግዱ መነኮሳት አንዷ በካርዲናሎች ካፍቴሪያ ውስጥ ከአዴሚ ጋር ውከት ትፈጥራለች። በ19 ዓመቷ ከአዴሚ ጋር ልጅ እንደነበራትና እሱ 30 ዓመቱ እንደነበር ለሎረንስ ትናዘዛለች። ሎረንስ አዴሚን ያወጣጠዋል። እሱም እውነቱን አምኖ ምረቱን ይለምናል። ሎረንስ የአደሚ ምስጢር ቢጠብቅም የሹክሹክታ ዘመቻ የአደሚን እጩነት ያበላሻል። አንዳቸውም ለማሸነፍ የሚያስፈልገውን ሁለት ሦስተኛ ድምፅ አያገኙም። ምንም እንኳን አደሚ በቴስኮ ላይ የበላይነት ቢኖረውም፣ ቤሌኒና ሎረንስ የተራማጅ ድምፅ ይከፍላሉ። የሎረንስ ረዳትና የተቋሚ ተመራማሪ ሞንሲኞር ሬይመንድ ኦሜሌ ጳጳሱ ፔኒቴስ ለተሰረዘ የሕክምና ቀጠሮ ወደ ጄኔቫ እንዲበር ወጪ እንደከፈሉም ያውቃል። የቤተ ክርስቲያኑ ዋና ምግብ አቅራቢና የቤት ሰራተኛ ሆኖ የምታገለግለው እህት አግነስ ጋር በመተባበር ሎረንስ ትሪምብሌ የሻውኑ ሚዝውውር እንዳዘጋጀው ያውቃል። ትሪምብሌ ሲከራከረው ይህን ያደረገው በጳጳሱ ጥያቄ ነው ብሎ ይመልስለታል። ከዚያም ሎረንስ የታሸገውን የጳጳሱን አፓርታማ ሰብረው በመግባት ትሪምብሌ ለድምፅ ካርዲናሎች ጉቦ እንደ ከፈለ የሚያሳዩ ሰነዶችን ያገኛል። ሰነዶቹን ለቤሊን ያሳየዋል። የሰነዶቹ መኖር እንዳይገለጽ ያቀረበው ልመናም ጭቅጭቅ ይፈጥራል። በሦስተኛውም ቀን ሎረንስ የትሪምብሌን ድርጊቶች ይገልጻል። ነገር ግን ስምንቱ ጉቦ የተከፈላቸው ካርዲናሎች ስም ይደብቃል። ሎረንስ ከቤሌኒ ጋር ይታረቅና ቴዴስኮን ለመቃወም ይስማማል። በምርጫው ወቅት ለራሱ ድምፅ ይሰጣል። በዚህ መሃል ከየት መጣ ሳይባል በተሰበሰቡበት ክፍል በቤተ ክርስቲያኑ አላት ላይ ቦምብ ይፈነዳል። በዚህ ጊዜ ሁሉም ካርዲናሎች ተደናግጠው ወደ ሌላ ክፍል ይሸሸጋሉ። ሎረንስም በደረሰው መረጃ መሠረት የቦምብ ፍንዳታው በአሸባሪዎቹ እንደተፈጸመ ለካርዲናሎቹም ያስረዳል። ቴዴስኮም በመናደድ በእስልምና ላይ ሃይማኖታዊ ጦርነት እንዲካሄድ ሲጠይቅ ቤኔቴዝ ውከት በውከት ከመመለስ በመቃወም የሃይማኖታዊ ተልኳቸውን ትተው በፖለቲካዊ አጀንዳ ላይ በማተኮራቸው ሁሉንም ይወቅሳል። በሰባተኛው ቀን በከፍተኛ ድምፅ ቤኔቴዝ ይመረጣል። እሱም ንጹሕ የሚለውን የጳጳስ ስም ይመርጣል። ሎረንስ በመጀመሪያ ላይ ይደሰታል። ኦማሌ ወደ ጎን አስጠርቶ ስለ ቤኔቴስ የተሰረዘ የሕክምና ቀጠሮ ያወረዋል። ሎረንስን ቤኔቴዝን ሲያወጣጣው ማህፀንና ኦቫሪ ይዞ እንደተወለደ ይነግረዋል። ነገር ግን የአንጀት ቀዶ ጥገና እስኪደረግለት ድረስ ሁለት ጾታ እንዳለው አያውቅም ነበር። ሕክምናውም ላፓራስኮፒ ኢስትሮቴቶሚ ለማድረግ ነበር። እሱም በእግዚአብሔር በፈጠረው መልኩ መቆየት እንዳለበት እንደሚያምን ለሎረንስ ያስረደዋል። ሎረንስም ቤኔቴዝ ሁለት ጾታ ቢኖረውም ጳጳስ ሆኖ እንዲቀጥል ያበረታተዋል። በመጨረሻም የካቶሊክ ርዕሰሊቃነ ሊቃነ ጳጳስ ሁለት ጾታ ያለው ቤኔቴዝ ሆኖ ይመረጣል። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ ኤፕሪል 21 2025 ዓ ም ከዚህ ዓለም በሞት ተለይተዋል። ቤተ ክርስቲያኗም ተተኪ ርዕሰሊቃነ ሊቃነ ጳጳስ ለመሾም በዝግጅት ላይ ነች። ማን ይመረጥ ይሆን? ኮንክላብ ፊልም በምርጥ ተዋናይ፣ በዳይሬክቲንግ፣ የስክሪን ጽሑፍና በሲኒማቶግራፊ ከአያሴዎቻውን ትግምገማን አግኝተዋል። ፊልሙ በ20 ሚሊዮን ዶላር በጀት የተሰራ ሲሆን በዓለም ዙሪያ በታየ ውይታ 116.4 ሚሊዮን ዶላር ገቢ አስገኝቷል። ኮንክላቭ በ2024 የ10 ምርጥ ፊልሞች የብሔራዊ ቦርድ ግምገማና በአሜሪካ ፊልም ኢንስቲትዩት ተሸልሟል። ከሌሎች ሽልማቶች መካከል በ78ኛው የብሪቲሽ አካዳሚ የፊልም ሽልማቶች አራት ሽልማቶችን አሸንፏል። ምርጥ ፊልም ዘርፍን ጨምሮ ምርጥ የስክሪን ጽሑፍ የጎልደን ግሎብ ሽልማትና በሞሽን ፒክቸር ውስጥ የምርጥ ተዋናይነት ስብስብ አፈጻጸም የስክሪን ተዋናያን ማህበር ሽልማትንም አሸንፏል። በ97ኛው የአካዳሚ ሽልማቶች ስምንት እጩዎችን ያገኘ ሲሆን ምርጥ የስክሪን ጽሑፍን ጨምሮ አንድ ሽልማት አሸንፏል። ውድ የቻናላችን ቤተሰቦች ኮንክላቭ የተሰኘውን ፊልም እና የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ እልፈትን አያይዘን ወደ እናንተ አደረስን። እናንተም ተመልክታችሁ የወደዳችሁት ፊልም ካለ የአስተያየት መስጫው ላይ ያስቀምጡልን። ለዛሬ አበቃን። ጤና ይስጥልን።